በአፍሪካ በቴክኖሎጂ ሳይንስና ፈጠራ ዘርፎች ላይ የሚሰራው አንሶ አፍሪካ ድርጅት በአምቦ ዩኒቨርሲቲ የሳይንስ የቴክኖሎጂና የፈጠራ ልህቀት ማዕከል አቋቁሟል። በኢትዮጵያ የመጀመሪያ የሆነው የልህቀት ማዕከሉ በአፍሪካ ደረጃ በዘርፎ የሚከናወኑ ተግባራትን ያስተባብራል። በዘርፉ ያሉ እውቀትና ሀብቶችንም በመደመር በአህጉሪቱ የሚገኙ የከፍተኛ ትምህርት ተቋማት ምሁራንና ኢንዱስትሪዎች በጋራ የምርምር ስራዎቻቸውን የሚከውኑበት ይሆናል ይሄ ማዕከል አፍሪካ ውስጥ የሚሰሩ ስራዎችን ለማስተባበር ጭምር ከዛም አልፎ ደግሞ ተማሪዎች፣ የዩኒቨርሲቲ መምህራን፣ ሌሎችም በምርምር ተቋማት ውስጥ የሚሰሩ ሰራተኞችም ጭምር በሳይንስና ፈጠራ፣ በቴክኖሎጂ ሽግግር ከነዚህ ኤሪያዎች ላይ የሚሰሩትን ምርምር ስራዎች ያሳልጣል የሚል እምነት አለን። ለሀገራችንም ትልቅ ፋይዳ ይኖረዋል። በዛው ልክ ለዩኒቨርሲቲያችንም ደግሞ የበለጠ እየሰራን ያለነውን የምርምር ስራ የበለጠ አጠናክረን እንድንሄድ ድል የሚሰጠን ነው ማለት ነው በጋራ ምርምር የሚል ኮንፈረንሶችን ወደዚህ አገር እንደመጡ የአፍሪካ ማዕከል መሆኑንም እንደገና የኢትዮጵያ የፖለቲካል ካፒታል ብቻ ሳይሆንም በሳይንስም የአፍሪካ ማዕከል ወደ መሆን እንድትሸጋገር አንድ አስተዋጽኦ የሚኖረው አንዱ ይሄ ሊሆን ይችላል ብለን ነው የምናስበው። የአንሶ ድርጅት በአፍሪካ የቴክኖሎጂ መሰረተ ልማቶችን ለማስፋፋት፣ የትምህርት ጥራትን ለማረጋገጥ እንዲሁም በቂ የሰው ኃይልን ለማፍራት ይሰራል። የማዕከሉ መመስረት የቻይና አፍሪካ የሳይንስና ቴክኖሎጂ ትብብር መስክ አዲስ ስኬት ብቻ ሳይሆን የቤልት ኤንድ ሮድ ተነሳሽነት በሳይንስና ቴክኖሎጂ ዘርፍ የሚከውነው ጉልህ ተግባር ስኬት ጭምር ነው። በሁላችን የተቀናጀ ጥረት ማዕከሉ የቻይና አፍሪካ የሳይንሳዊ እውቀት ሽግግርና ትብብር ድልድይ እንደሚሆን እምነት አለኝ። ከዚህ ባሻገር ለአፍሪካ ሀገራት ዘላቂ ልማት አዲስ አጋዥ ኃይል ሆኖ ያገለግላል።

በተመራማሪዎች በከፍተኛ የትምህርት ተቋማት የግል ሴክተሮችና ሌሎች አጋሮች መካከል የሚፈጠረው ትብብር በዘላቂ የልማት ግቦቻችን ላይ ለሚያጋጥሙ ተግዳሮቶች መፍትሄ ለማበጀት ያግዘናል። አንሶ የሰው ሀብት ልማት ማብቃት ላይ ከፍተኛ ትኩረት በመስጠት የትምህርት እድሎችን ይሰጣል። ዛሬ በተቋቋመው ማዕከል አማካኝነት በየዓመቱ 500 ለሚጠጉ ተማሪዎች፣ መምህራንና ተመራማሪዎች በሀገረ ቻይና የቻይና ሳይንስ አካዳሚዎች የትምህርትና ስልጠና እድሎች ይሰጣሉ። የዚህ ማዕከል እውን መሆን ኢትዮጵያ የሳይንስና ቴክኖሎጂ ልህቀት ማዕከል ለመሆን የጀመረችውን ጉዞ ከማፋጠን ባሻገር የከፍተኛ ትምህርት ተቋሞቻችን ወደ ዓለም አቀፍ ተቋምነትና የምርምር ማዕከልነት የሚያደርጉትን ሽግግር ያሳልጣል። የኢትዮጵያን ኢኮኖሚና የማህበረሰቡን ሕይወት ኑሮ መለወጥ እንዲችል ምርምርን ወደ ተግባር፣ ወደ ችግር መፍታት፣ ወደ ስራና ፈጠራ በማምጣት ሀገሪቱን የሚያሳድግ ስለሆነ ከኛ ከዚህ ከሪፎርም አንጻር ትልቅ ስፍራ የምንሰጠው ነው ማለት ነው። በተጨማሪም ተጨማሪ ሀብት ያመጣል። ቴክኖሎጂን ከሌላ ቦታ መቅዳት ብቻ ሳይሆን፣ በራሳችንም ደግሞ ቴክኖሎጂ አመንጭተን ለሌሎችም መትረፍ የምንችልበትን እድል ይፈጥራል ብለን እናስባለን። ለዛ ደግሞ በጋራ መስራት፣ ሪሶርስን በጋራ ሀብቶችን በጋራ አምርቶ ሰርተው ለሀገር አልፎም ደግሞ ለአህጉር የሚተርፍ ስራን ለመስራት ያለመ ከመሆኑ አንጻር በትብብር የሚሰሩ ስራዎችን ያጠናክራል ብለን አስባል። የልህቀት ማዕከሉ ኢንዱስትሪዎቻችን የተሻለ ቴክኖሎጂን ተጠቅመው ለዓለም የራሳቸውን አስተዋጽኦ እንዲያበረክቱ የሚያስችላል ያሉት ኢንዱስትሪዎች የተሻለ የሰው ኃይል ብቃት ያለው የሰው ኃይል ማቅረብ እንድንችል ዕድል ይፈጥራል። ቴክኖሎጂዎችን ደግሞ ማፍለቅ ከቻለን እነዛ ቴክኖሎጂዎች ከትንሽ ተነስተው አድገው ራሳቸው ካምፓኒ መሆን የሚችሉበትን ድል መፍጠር እንችላለን። ይህንን ማድረግ የምንችለው ደግሞ ካደጉ ሀገራትም ጭምር ታሌንቶችን አንድ ላይ ሰብስበን መስራት ከቻለን ነው፣ ወጣቶችን ማገዝ ከቻለን ነው። በዛ ስራ ላይ ደግሞ ሁላችንም ተጋግዘን መስራት አለብን ብዬ አስባለሁ።